ቺ በህዝብ በህዝብ ድምፅ ነሽ የምትረጁ አልቃለው እኔ ግን በቃ እኔ አይ እኔ እኔ ለእህቴ እኔ ድምፅ አልሆንላትም፣ ገባሽ? ለእህቴ ድምፅ አልሆንላትም። ግን እዚህ ያሉ እና እነዚህ ናቸው፣ እነዚህ ናቸው አሁን ደም አተናል የሚሉ ያቸው እንግዲህ አይባልም። ጋይስ ታያቸው። አንቺ ኮመንቱ ክፍት እስከሆነ ድረስ የፈለጉት የፈለጉትን የቆምቶ አቲ አንቺ ኮመንቱን ድንገርሻ አንድ ነገር ዜትዬ

ና ቴለር ከናትሳፕ እና አንድ ሰው እ ለምሳሌ ታመምጣ ታመምኩና ከአቅሜ በላይ ሆነ፣ የህዝብ እርዳታ ፈለግኩ። ምንድንነው አድርገው፣ መጀመሪያ ወጥቼ ለህዝቡ ህመሜን ከማስረጃዬ ጋር እነግራለሁ። የአቅማችሁን እርዱኝ እላለሁ። ከዛ ህዝቡ ድምፅ ሆኖ እርዳታ የሚረዳበት ቤት ይወስደኛል። አሁን ለምሳሌ አንድ ነገር እንገርሽ፣ እንደዚህ ዓይነት መሀይም ሰዎች አሉ። አንዱ አሁን እዚህ ጋር ለምን አትዘጊላትም፣ ኮመንቱን ታሰድገታለች፣ ትለኛለች። አንቺ እቤት ነው ኮመንቱ የሚጻፈው፣ እቤት አይደለም የሚጻፈው። ተመልሰች አሉ በቃ አንቺ አውቃለሁ ብዙ እርዳታ የምትረጊ ጀግና ነች። በህዝብ ድምፅ ነሽ የምትረጅው አውቃለሁ። እኔ ግን በቃ እኔ አ እኔ አላውቅም ሀቡ፣ እኔ በቃ እኔ ላልቅዝ በእናትሽ ተይ። ለምንድን ነው የምታለቅሺው? ጠንከርበይ። ልንገርሽ ዜዶ፣ አንቺ በጣም ጎበዝ ልጅ ነሽ። ማንም ሰው ማገዝ ይችላል። አንደኛ ከአንቺ በላይ ፌመስ የሆኑ ሰዎች እርዳታ እኔን መተው፣ እኔ እርዳታ ላይ ስለማልሰራ ለሀቡ ነግርልሻለሁ ብያት ነው እና ሀቡዬ፣ ባክሽ አስረጃት። ማንም እኔ የእርዳታ ላይሰንስ በቃ እኔ ዋሳ ብንግልሻለሁ፣ በቃ ይደወልልሻል አስሬ። እኔ ምንም ማለት አለው እኔ ከእናንተ ስለተዋወቁ እኔ ምንም ማለት አለው

እኔ እዚህ ሀገር ስለኖርኩ በቃ የሆነ አንሽ አለም በቃ ሰው ስላወቀኝ ማለት ነው፣ የሆነ በቃ ብር አገኝ ነው። ከእናንተ ጋር ስለተዋወቁ የሆነ በቃ ከና እኔ አንቺ ስልክሽ እንኳን አላውቀውም፣ ታውቂያለሽ። በቃ እንኳን እኔ ለማንም አሳልፌ አልሰጥም። ወይ አሳደመጠትኝ ወይ በቃ እኔ ወ እኔ በቃ እኔ ለምንድን ነው በቃ አታስጨንቁኝ፣ ይው ተውኝ በቃ ተውኝ እኔ ሰካራም ድ ከሆነ በቃ ሰካራም ሰካራም ቤት አትምጡ ለእርዳታ ሰካራም ቤት አትምጡ በቃ ሶሪ ይቅርታ አድርጉልኝ ማርያም ሆን ዜድዬ ልንገርሽ አንድ ነገር እየፈመስሽ ስትመጪ የሚቀኑ ብዙ ሰዎች አሉ ስም ስናም ያስቀናል እኮ ምን አግኝተን ነው ቲክቶክ ላይ ፈመሱ ብለ አደለ እንደዚህ ምቀኛ የሚበዛብን ትንሽ ወደ ከፍታ ልክ መፈመስ ስትጀምሪ ምቀኞች መንጫጫት ይጀምራሉ። ዚ ኖርማል ወደ እድገት ማማየሽ። ዋናው ነገር ምንድን ነው? አንቺ መስሚያሽን ድፍን ማድረግ ነው። ማንም አንቺ ላይ መብቴል ነው ማንም እና ደግሞ በውስጥ እንዳወራሽ የምትፈልጊው ነገር ካለ በቃ አቡዬ ምትች ከሆነ ማለት ነው። እች ልጅ በቃ ሁለት ነው ያሉ አንዷ ባሏ ወግቷት ምናምን እንደዚህ ባሏ እኔ ብቻ ነኝ ያለው ቲክቶክ ላይ አገራችሁ ፌመስ ቲክታከሮች አሉ። ለምን ቪዲዮ አይሰሩላትም? ከኔ በላይ ነው አቡ፣ አንድ ነገር ከኔ በላይ አቡሽ ታዋቂ ከኔ በላይ ምን ነው እኔ አባቅምም እኳን አባቅም ዲኖ እንደምታለቅሽላቸው ስላወቁ ነው። ለምንድ ነው ወለዱሽ? እንደነሱ አሳደጉሽ? መብት የላቸውም አንቺ ላይ የማዘዝ ማንም። አባቶች ከእኔ በላይ አብርሻ አለ፣ አብርሽ ቀያ ከእኔ በላይ አሹ ሻማ አለ። እና በቃ ፖሊስ ው ተናግር ያለ ብለሽ ለምን እንደዛት መልሽላቸው። እኔ ብቻ ነኝ የታየኋችሁ? ስንት ፌመስ አለ አደለ ወይ? ከእኔ በላይ ፌመሶች አሉ አደለ ወይ? ሄዳችሁ ለምን ለመስዋዕት ነግሩ ማታቸውም። አንቺ ለምንድን ነው የምታለቅሽላቸው? ለምንድን ነው የምትሰሚያቸው? ማንም እኮ አንቺ ላይ የማዘዝ መብት የለውም። ማንም ሰ ደግሞ ራስሽ ነው የምታስከብሉ ራስሽነች። እኛ ራሳችን ኖ ካላልን፣ ባውንደሪ ካላሰመረን ማንም ነው መጫወቻ የሚያደርገን። ማንም ወልዶ ያሳደገሽ ቤተሰብሽ ብቻ ነው አንቺ ላይ ማዘዝ የሚችለው። ማንም እየተነሳ ሊያዝሽ አይችልም። አይንጭ ናተኝ ዜዶ፣ ለምን አተኝ? አረ እሺ ሀቡ፣ ታጠቢ እና ተኝ ማሪ። ነገ ስትነሺ በኋላ እንገናኛለን። ከኔ በላይ ሶሻል ሚዲያ ላይ በጣም የቆየች ልጅ ቁጥሬ ስላላት መታ ዋትሳፕ ላይ ሀቡ፣ እርዳታ የምትፈልግ ልጅ አለች ብላ ልካልኝ እርጃት ሶሪ አንቺ ሳልቆት እኔ ነኛ ራሴን የማስከብረው እኔ ነኝ። ገባሽ? ምንም ማስመሰል መሽለቅለቅ አያስፈልግም። ሶሪ፣ ለምን አንቺ አትረጫት ስለት እኔ እኮ እርዳታ ላይ አደለም ሰራ። እኔስ እርዳታ ላይ እርዳታ ላይ ስሪ ብሎ ቲክቶክ ላይ የቀጠረኝ ሰው አለ። እርዳታ ላይ ስሪ ብሎ እዚህ ላይ የቀጠረኝ ወድጄ ፈቅጄ እኮ ነው። ስለማያስችለኝ ቁጭ ብዬ ምለም ነው ለምኜ ልታመመሰው ምለምንለት አንዳንድ ሰው በጣም ብልጥ ለመሆን ቪዲዮ እንኳን አይሰሩም እኮ ቪዲዮ፣ ለዛ ሰው ቪዲዮ እንኳን አይሰሩለትም። ፌመስ ያልሆኑ ሰዎችን አትፈዱባቸው፣ ቪ የላቸውም፣ ፌመስ አይደሉም። ኦኬ፣ ፌመስ የሆነ ሰው ቤታዩ አር አይደለችም። ፌመስ የሆነ ሰው እንዴት እኔ እርዳታ ላይ ስለማልሰራ ብሎ እናንተን በጣም የሚደንቅ ፌመስ የሆነ ሰው ሌላ ሰው ጋር ይዘው ሰው ሲመጣ ነው። በራሱ ቤት ከፍቶ መርዳት እየቻለ ቪዲዮ መስራት እየቻለ ክፉ ነገር ከፋችሁ ስለማያወጣ ስለማትሳደብ፣ እናንተን እንደጅል እነሱ አራዳ እናንተጅል ስለማትሳደብ ሞኝ የሰጧችሁን ሁሉ የምትቀበሉ ይመስላቸዋል።